እንኳን ደስ አላችሁ ጋይስ፣ እንኳን ደስ አላችሁ። ወደ ሩታ ቤተሰብ ማለት ነው። ሽማግሌ ሊላክ ተዘጋጅቷል። ተልቋል እንጂ በድንገት ተልቋል ነው አሉ። አላያችሁም? እንዴት አንብሌቱ ጋይስ፣ በድንገት ወደ ሩታ ቤተሰብ ተልቋል። ወደ ሩታ ቤተሰብ ሳይሆን ወደ ቢኒቱ እና አባትክ እና ፈረንጅ አባት መጥቷል እኮ ማለት የነበረብክ እንጂ ስናነ እንኳን ደስ አላቸው። አብርሸ ና ሩታየ ሊታረቁ ነው ማለት ነው። በማን በጋሽዬ በቢኒ አባት በፈረንጁ አባት ማለት ነው ጋይሶች። ፍርድ ቤት ከተሄደ በኋላ መጨረሻ ላይ ከተደረሰ በኋላ ማለት ነው። ምን ሁኔክ ነው ግን ቢንዬ ማለት ነው። ዘገየ እኮ ኮኒ አባት ዘገየ። ለነገሩ ሰሞኑን ብዙም የሰራ ነበር ለዛ ነው እኮ ተፍ ተፍ እንዲ። እቺንማ እቺንማ መጠቀም ግድ ይላል። አንቴ እናቴ ሌሎቹ አዲስ አበባ ወደ ማለት ነው እርስ በርሳችሁ እንደተጣሉ ያስመስላሉ ማለት ነው። አይታችኋል አይደለ? ዛሬ አልጨረስኩም፣ በነገራችን ላይ አይጥመኝ፣ በእናታችሁ አይጥመኝ። እነዛ ልጆች ጋይስ፣ እንዴት ዋላችሁ? ደህናችሁ? ያለው እግዚአብሔር ይመስገን። እኔ በጣም ነው የሚያስቀኝ። አልጨረስም፣ በነገራችን ላይ ቪዲዮ ማለት ነው። በቃ ጀምርና እስቲ እንደ ታምብሌቱ እውነት ተልኮ ነው ብዬ ሳይ እናቴ ሳክስ ነው የሚጫወቱብንና እኔ ደግሞ የገባኝ ሰው ነኝ ባይ ማለት ነው። ድራማ ስለሆነ እና በና ፈረንጁ አባትና በቢኒ አባትና በቢኒ መጥቻላችኋል ወይ ማለት ነው። እና ይልላችሁ ፈልጌ ነው። እንግዲህ ቢኒ በጣም ይለፋ ነው ጋይስ፣ አሳዝንም፣ ግን በጣም ይለፋ ነው። ባለፈው ስታጨበጭም ነበር ኤርሜላ። ምንም አላጠፋችም። ምንም አላደረገች ለሩታ ስትል ነበር። አሁን ደግሞ ከረፈደ በኋላ ሩታ የቆርጣ ማለት ነው እናንተ ቆርጣ ማለት ነው እንዴ። እሷ ኮ አብርሽ እረስታለች አብርሽ አስታ ታጥም ኮ ቤተሰባ ካገደች ትላንትና፣ እንዴት ፋብላ ቡናን እያፈላች እንደመጣ ቻላየም እንዲ አንተ ሰውዬ እንዲ ምንድነ ድራማ የሚሰራብላችን ላይ እና ውዶች ማለት ነው። ምን አለ ቢኒ ማለት ነው በቃ የራሱን አባት አምጥቷል። የፈረንጁ ማለት ነው። ተቀላቅሏል ድራማ ውስጥ። ከዚህ በፊት ጋሽ የነበረ የሚመጡ አይደለ? ከዛ ምን አደረገ? የእሱም አባት ጨመረ ማለት ነው። የእሱ አባት ብቻ አይደለም፣ ሙዶጭ ይ ማን ነው? የፈረንጁም ጨመረ። ፈረንጁ ከአዲስ አበባ ማለት ነው። ውል ውል ውል ይላል። ዛሬ ደግሞ በሚመጡ መሰላችሁ? ምንም ደሰላለኝም። አብረሽ ምናምን ምናምን፣ ክፍተት አብረሽ እና ሩታ መሀል ክፍተት የተፈጠረ ነው ምናምን፣ እየሰፋ እየሄደ ነው ምናምን ይሄ የኩዲ ፈላ እዳችሁ ቁጭ ብላችሁ እስከ መጨረሻ ለምታዩት ማለት ነው። የእኔ ቪዲዮ አይ ወይ እኔ እንዴ ተጫወትኩ ነው ጋይስ። እኔማ ሙድ ያስኩባችሁ ነው ያንዳንዳችሁ ማለት ነው። አልገባችሁ ወይ ወዶች? እንግዲህ ቢኒ በጣም ጠብር ግፍ ብሎ ማለት ነው ጋይስ። ሊያስታርቃችሁ በጣም እንዴ በጣም ፈጠነ። አይገርማችሁም? አልፈጠነባችሁም ወዶች ሲሪየስ ቁም ነገር እናውራ ማለት ነው። ዶጭ እውነት የቀለድኩ ነው። እና ቢኒ ዛሬ የራሱን አባትና የፈረንጁን አባት ይዞ መጥተዋል ማለት ነው። ደቁም ነገር ስንሄድ ሲሪየስ ነገር ላይ ሲሪየስ ነው መሆን አለብን አይመስላችሁም? እና እነሮታ ጋ እንግዲህ ሽማግሌ ልላክ ነው ማለት ነው። ግን እነዚህ ሽማግሌ ከዚህ በፊት የሚመጡ ይመስለኛል። ግን ረስ ይቻለሁ አመት አልፈዋል። የፈረንጁ አባት እያየው ነው የሚመስለኝ ጌተን ይመስለኛል እና ያው ከነሱ መሀል አንዱ ናቸው ብዬ ነው ማስበው፣ ሁለቱም ማለት ነው። ስለዚህ ቢኒ እንግዲህ ሀሳቡ ሀሳቡ የተቀደሰ ነው፣ ግን ድራማ እየሰራ ነው እንጂ ሀሳቡ የተቀደሰ እኮ ነው። ድራማ መሆኑን በምንድን ነው የሚታወቀው? ከዚህ በፊት የትሄድክ ነው? ከዚህ በፊት ኝኝ ስትለን ነበር እንዴ? ከአዲስ አበባ ሄደክ ሮጥ ብለህ ክለሚን አላመጣቸውም እነዚህ ልጆች። በቃ ፍርድ ቤት ሳይዱ የት ነበርክን? ያባት ሀሳቡ የተቀደሰ ነው፣ ይደግፋለኝ ግን ይሄ አይመስለኝም ላይክ እና የቪው ጥማት ነው የሚመስለኝ እና ደግሞ ታምብሌቱ ምን ይላል ጋይስ በድንገት ወደ ሩታ ቤተሰብ ሽማግሌ ተላክ ያለ ውሸት እኮ ነው አልተላክም ገና እኮ የተወራ ነው ወሬ ላይ ናቸው ገና ማለት ነው የተስማሙ ነው ገና እና እንግዲህ ነገ በምን ይመጡ ዩ ሲቀጥል ደግሞ እነዛ ማለት ነው ሲጀምር በምን ቪዲዮ አይቶ ነው ድራማ መሆኑ እኮ እዚህ ላይ ነው የምታውቁት ግራ ሲገባቸው በወሬም ሰምተናል፣ ቪዲዮ ማይን አይተናል አሉ መጨረሻ ላይ ማለት ነው ነጋሺ። እኔማ አንደበት አባቶችን አንድናገር ይቅርታ አድርጉልኝ። የመናገር ሞራልም የለኝም፣ ጥቃትም የለኝም እና ግዲቤኔ በጣም ነው አረፈድክ ለማለት እፈልጋለሁ። ሩታ እኮ ከሄደች ቆየች፣ ከሄደች ቆርጣ ማለት ነው፣ ዘና ፈታ ያለች ነው እና ኤንዌስ፣ እንኳን ደስ አላችሁ ሊታረቁ ነው፣ ሽማግሌ ሊላክ ነው።